አንተ ለምሮም ትለምናት ሄዳሉ ነይ ቆይ። ዛሬም እንግዲህ በሩታና በአብረሽ ህይወት ውስጥ እጅግ እጅግ በጣም ከባድ ነገሮች እየፈጠፈጠሩ ይገኛሉ። ሩታም እናቴ ጋር መሄድ እፈልጋለሁ ብላ ቤቱን ጥላ ለመውጣት ጫፍ ደርሳለች ማለት ነው። ኤፍሬምም ሂጂ እናትሽ ከሄደች መውለድ ትችያለች፣ አትለምናት፣ ተዋት በቃ መሄድ የፈለገን ሰው መሸኘት ነው፣ አስረ ይዘ አታስቀምጣትም በማለት እንግዲህ ከአብርሽ ጎን ቆሞ እንግዲህ ብዙ ነገሮችን እያቀጣጠለ ይገኛል፣ በጣም በሚያሳዝን ሁኔታ ማለት ነው። እና አቤልም ደግሞ በባለትዳር መሀል አትግባ ወይም ደግሞ አንተ የደበቅከው ነገር አለ፣ የሆነ ነገር አስበሃል እያለም ኤፍሬምን እየተቆጣው ይገኛል። አብረሽም እንግዲህ እየለመናት ይገኛል። ሩታም እስከ ጥግ ድረስ በቃ ልትሰማው ፈቃደኛ ሆና ልታዳምጠው ነበረ። ግን ስቲል እስከ ዛሬ ድረስ እስካሁኑ ደቂቃና ሰዓት ድረስ ይህን ቪዲዮ እስከለቀቁበት ደቂቃ ድረስ እየጮሆ ነው የሚናገረው። እውነት ቢኖረውም ከጮኸ ከተናደደ ያ ነገር ውሸት እንደሆነ ነው። በቃ ያደረገው ነገር ሁሉ እንደዋሸ ብዙ ነገሮችን እንደዋሻት እንደደበቃት ነው እያሳወቀበት ያለው። ና ሩታ እጅግ በጣም ከባድ ውሳኔ ነው የወሰነችው። እናቴ ጋር ሄዳለሁ ብላለች። በጣም አስቸጋሪ ነገር ነው ከሚባለው በላይ ማለት ነው። ና በዚህ ጊዜ ማን ነው የሚቀበለው? ቤተሰብ ስለ ቤተሰብን በደንብ አውራለሁ። ዛሬ ብዙ የምሰጣችሁ ሀሳቦች አሉ። ሩታን በጣም አካብዷለች ነገሩን። አብርሽም ዝምታውን ቀጥሏል። ኤፍሬምም እጅግ በጣም ከስር ከስር እያቀጣጠለ ይገኛል። ከዚህ በፊት እንደምናውቀው እንግዲህ ነገራቶችን ችግሮችን ፈትቶ በማላቸው ገብቶ ለማስታረቅ እንጂ እንዲህ ለማፈላለስ ለማበጣበጥ። የእውነት ግን ነጺን ሩታን ከቤት አስወጥቶ አስባርሮ በቃ ከአብረሽ ጋር ከባድ ነገር ውስጥ ገብተው ከዛ ነጺን እስከ ሻንጧ ይዞ ሂዶ የሚያመጣት ነው የሚመስለኝ እኔ ያን ያቀደው ያሰበው ነገር እሱ ይመስለኛል። አልዋሻችሁም፣ ምንም በቃ ይህንን ነገር ብናገር ለምን ብላችሁ እንዳትጠይቁኝ፣ የራሴ ምክንያት ነው አለኝ። እንደገናም ደግሞ ገብታችሁ የተናገረውን ነገር መስማት ትችላላችሁ። በቃ በጣም የሚያቃጠል የሚያበሳጭ ነገር ነው ከአብረሽ በላይ በጣም በቃ የሚያሳምን ቃል እየተናገረ ያለው ኤፍሬም ነው። ያሳዝናል። ብቻ እንዴት ናችሁ ግን በመጀመሪያ ውዴቻና ቻናል የቤተሰቦች እያላችሁ በሰላማችሁ ይብዛ። እንግዲህ የሩታና የአብርሽ ጉዳይ እጅግ በጣም አሳዛኝ በጣም መጨረሻው በቃ የማያምር ደረጃ ላይ እየደረሰ ይገኛል። ሩታም በጣም ነገራቶችን እያከበደቻቸው እያከበደቻቸው ሄዳለች። በእሷ አልፈርድም ሰውም እየፈረደብኝ ነው። ሰውም በእኔ ላይ ብዙ ነገሮችን እያወራ ነው። ይህንን ነገር መቋቋም አልችልም፣ ይሄዳለው በቃ ሁሉ ነገር ትች እሄዳለሁ ነው እያለች የምትገኘው። አካብደዋለች ብዬ የተናገርኩትኝ አለም አካባድ አትችልም። በእርግጥ በየቀኑ ይሄ ልጅ እንዲነግራት እውነቱን እንዲያስረዳት እንዲያወጣው በቃ ያለውን ነገር በግልጽ ከነፂ ጋር እንዲ እንዲ ነበርን በዚህ ጊዜ እንደዚህ አሳልፈን ነበር፣ ከዛ የተለያየንበት ምክንያት እንደዚህ ነው ወይ እሷ ጥፍታ ከሆነ እሷ ጥፍታለች፣ በዚህ ምክንያት ጥፋቷ ይሄ ነበረ ከዛ ደግሞ እሷ አጥፍቶ ከሆነ ይሄ የጥፋቴ ነበረ። በቃ እንደዚህ በዚህ ምክንያት ተናድጄ ወይ ተበሳጭቼ የሆነ ነገር ብሎ መፍትሄ መስጠት መፈለግ ሲችል እውነታውን ማስረዳት ማውራት ሲችል ሙሉ በሙሉ እውነታውን በቃ ምንድን ነው የሚላት ሰው የሚልሽን ነገር አትስሚ ይላታል። እች ልጅ ነጺ ትናንትና ምንድን ነው ያለችው? እግዚአብሔርን ተው ግን ነጺ ደም እምባ እያለቀሰች መብርሃን የስራ እንትሰጣለች ነው ያለችው። ይሄ ማለት ውስጧ የሆነ ኃይል አለ። በጣም ብዙ መከራ አሳልፋለች፣ ተሰቃይታለች። አብርሽ አውቆም ይሁን ሳያቅ አስቀይሟታል። በቃ ክፍት ብሏት ጎድቷታል። በቃ ተሰብራለች፣ ስብርብር ብላ በውስጧ ከባድ ሕመም ይዛለች። ከባድ ቁስል፣ በየጊዜው የሚነካካ ቁስል። አንዳንዴ ጠባሳስ ምንም አይላችሁም፣ ጠባሳ ሆኖ ያልፋል። አንዳንዴ ያለፈ ህይወት ያለፈ ታሪክ ጠባሳ ይሆናል። እዛው ጠባሳ ሆኖ ምልክቱ ቢኖርም ግን ደሞ ያ ነገር ቢነካም ቢነካከም ምናምን አያማቹም። ቁስል ግን ሲሆን በየጊዜው ያም ይሄም እየመጣ እንደዚህ እንደዚህ እየነካከም ምናምን መከራ ነው የሚያሳያቹ ስቃያቹን ነው የሚያበዛው። ነጽን በዛ መንገድ ውስጥ ነው ያለቹ፣ በዛ ህይወት ውስጥ ነው ያለቹ፣ በዛ ፈተና ውስጥ ነው ያለቹና ተረዱኝ እያለች መጣች። ማንም ሊረዳት ፈቃደኛ ሊረዳት ፈቃደኛ ሰው ይል አብዛኛው በጣም ነበር ሲጮህባት፣ ሲቆጣት ነበር። አሁን አሁን እንደውም ይሻላል። ነጽን ለመረዳት እየሞከሩ ነው ምናምን ያሉትና ሩታ ደግሞ ይህንን እውነት ማወቅ ትፈልጋለች። አብርሽ ያለፈ ህይወቴ ነው ቢልም እስከ ዛሬ ድረስ ተከትሎት መጡ፣ ህይወቱን ሰላሙን ነስቶታል አይደል? የደበቀውን ነገር ያውጣ ይናገር። በቃ ምንም ይሁን ምንም ያለፈ ታሪኬ ነው ካለ፣ ለምን በጣም እስከ ጥግ ድረስ ለምን አይበድላትም? ለምን አያስከፋትም? ለምን አያሳዝናትም? ይናገር። በቃ ያለፈ ነገር ነው በሰዓቱ እንዲ እንዲ ነበርኩኝ፣ ወጣት ነበርኩ፣ እንዲ ልጅ ነበርኩ፣ እንደዚህ ባለማወቅ ነው እንደዚህ ያደረግኩት ብሎ ሁሉን ነገር በማስተባበያ ሁሉን ነገር ትክክለኛ ነገሩ ለሚስቱ ትክክለኛ ሚስቱ የልጁ ልጅ ልጅ ያዘችለትን ሚስት አለች። ቤት ቁጭ አረጋት። ለእሱ ብላ ብዙ ዋጋ ከፍላ ቤተሰቧን ጥላ ሁሉን ነገር ጥላ የመጣች ሴት አለች። ለእሷ የማስረዳት ግዴታ አለበት። ጥያቄ ሲጠይቅ መጮህ የለበትም። አብርሽ ትዳርህን ህይወትን የምትፈልገው ነገር ከሆነ ተው አቁም በቃ። በእርግጥ የሆነ እኔ አብርሽ ላይ ራሱ ያየውበት ነገር አለ። ኤፍሬም ላይ ብቻ አይደለም ያዘንኩበት፣ ምና አብርሽ ላይ ራሱ የሆነ ነገር በቃ ይደስ ማይል ነገር እያየሁበት ነው የምገኘው። ቃላት አንዳንዴ ይሰብራል። ይሄ ቪዲዮ ደግሞ ለብዙ ጊዜ የሚቀመጥ ነገር ነው እና አብርሽ እውነታውን አስረዳ ተናገር አውጣ በቃ፣ እውነታው ይፍረጥ በቃ ይፈንዳ አንተ። ለምን ምን ይላል? ቆይ አስረዳሻለሁ፣ ሁለት ቀን ስጭኝ፣ አንድ ቀን ስጭኝ። ምንድነው? እንዴት ነው የሚያስተካክለው? ነጽ እሱ እራሱ ብቻውን ሄዶ በአካል አግኝቷት ከዛ ደግሞ ላውራትና ከዛ እነግርሻለሁ፣ ከዛ አስረዳሻለሁ። ለምን ይሄ ሁሉ ጊዜ ስትጠብቅ፣ የት ነበርክ? ይሄ ሁሉ ቀን እየለመነች እንድታወራት እንዳታስረዳት እየፈለገች ጸጥ ጸጥ ብለ ቆየ። ይሄ ነገር ነው ችግሩን እንዲያባብሰው። ሩታ ጥላ እስከሚሄድ ሻንጣ ይዛት ጠቅላላ እስከመውጣት ያደረሳት የአንተ ዝምታ ነው። እውነታውንም አትናገር። ምንድን ያስፈራ ነገር? ምንድን የዋሸው ነገር? ምንድን የደበቅከው ነገር በዚህ ልክ? እና አሁንም ደግሞ ነጺን ማግኘቱ ራሱ ደስተኛ ላረጋት ምሩታል። በጭራሽ ሄደህ ማግኘት የለብህም ይሄ እንደዚህ እንደዚህ እንደዚህ ምናምን ብለህ ደግሞ ልታሳምናት ነው ብላለች። ደግሞ ይሄ አብርሽ ደግሞ እውነቱን ልነግር የምችለው ነገር ከነጺ ጋር ሄደህ ወይ ያስፈራርታት ወይ የሆነ ነገር አርጋት ወይ በሆነ ነገር የሆነ ነገር ይዘህባት ምናምን እንደዚህ አረግሻለሁ ወይ እንደዚህ እንዳትናገሪ ብለህ ብትናገራት ያልሆነ መልስ መጣ። ለሚዲያ ብትናገር ለሩታ በቃ እሷን ለማሳመን ሌላ ነገር ብትናገር ማለት ነው። ነገ ከነገ ወዲያ እርግጠኛው የኛ ነገር ምነግረ ነገር እውነትና ንጋት እየጠራ በቃ እያደረ ይጠራል። ትክክለኛ ነገሩ ይታወቅብና የመጨረሻ የአብርሽና ሩታ የሚባል ነገር ህይወት ያበቃላችኋል በቃ እርግጠኛውን የምናገረውን ገ መጣ ታወራለች። ትናንትና ደብቀትተው ትተው በቃ ምንም አለባብሳ ደባብሳ ያለፍከው ነገር ዛሬ ላይ ተከትሎ መጥቶ አንተንም ተመልካችንም በቃ ሩታንም ሰላሟን እየነሳ ትዳራችሁ ቤታችሁ አቤት እንዴት እንደሚያምር አቤት ጽዳቱ። ይህንን ህይወት እየኖራችሁ ማንም የማይኖረውን ህይወት ኑሮ እየኖራችሁ በዚህ ልክ እኔ ቤታችሁን ሰላም እንዴት እንደምታደፈርሱት ሰይጣንን ለምን እንደምትጠሩት አንድ ሰይጣን አለ የሚገባ በነገራችሁ አራት፣ አምስት፣ ስድስት ሰይጣን በቃ በዚህ በለው ያዘው፣ ወጋው፣ ወጋው። በቃ ይሄ ነው ህይወታቸው ሁሉ ጋንም ሆነ በቃ የሚበሉት የሚጠጡት ሳያጡ ሰው በዚህ ልክ ምን አይነት ነገር ነው የተፈጠረ ያለው? በጣም ያሳዝናል። በጣም ያሳፍራል። በእውነት ነው የምላችሁ እና አብርሽ በቃ አሁንም ጊዜው አረፈደም። ሁለት ቀን ስጪም ብላል። ሁለት ቀን አንድ ሰከንድ በቃ አንድ ሰከንድ ይበቃል። ያለውን ነገር ዘግው ሩታዬ፣ እንደዚህ እንደተፈጠረ ነው ካላመንሽኝ፣ አውሪያት አገናኝቶ መናገር ነበረበት። ይህንን ነገር ነው ማድረግ ያለብህ። አሁንም በቃ እየጠበቀች ነው፣ እየታገሰች ነው፣ የእውነቴን ነውና ከባድ ነገር ሳይፈጠር ነገ ሪብለሳ ሳታለቃቅስ ከባድ ህይወት ውስጥ ከባድ መንገድ ውስጥ ከምትገባ አሁን ላይ ማስተካከል ያለብህ ነገር ብታስተካክል የተሻለ ነው ብዬ አስባለሁ። ይህን ነው ልል ምችለው። ሩታም ደግሞ ተረጋጊ፣ ይህን ነገር አታካብጁ። ነገ ብትሄጂ የእውነት ነው አንችን ብቻ አደለ የምትጎዱ፣ አብርሽ ብቻ አደለ የሚጎዳው። እዚህ ጋር የሆነ ልጅ ተሰጧችኋል፣ ስጦታ ተሰጧችኋል። እግዚአብሔር የሰጣችሁ ፍጥረት አለ አደለ? ልጅ፣ ሰው፣ በቃ ሰው ሊሰጣችሁ ነው አደለ ነገ ይሄን ልጅ ይዘሽ ብትሄጅ እናቴ ጋር ልውለድ፣ እናትሽ ደግሞ ይቅርታ አድርጉልኝ ነው አለ። ስለሩታ እናውራና ቆይ አንድ መጀመሪያ ስለ ልጁ ይጎዳል። ልጅ ያለ አባት ያለ እናት ማደግ የለበትም። በቃ እሪ ብላችሁ በፍቅር ክንፍ ብላችሁ ምናምን በቃ አብዳችሁ ነበር አይደል? ልጅ ተጸነሰ። ልጅ ሲመጣ ወደዛ ወደዚህ፣ ስንት ነገር ይቻላል እኮ ከዚህ በፊትም ስንት መከራ ችለሽ የለ ስንት ድንጋይ ተወርሮብሽ ስንት ነገር ችለሽ መጣሽ ሴት። ዛሬ ላይ ልጅ ይዘሽ እሄዳለሁ ም እመጣለሁ እገባለሁ እወጣለሁ ማለት ትክክል አይደለም። አንድ ሰው ሲጣላ ሲሸሽ ከነገሩ ደሜን ነው የሚያፈላው በቃ ያንን ችግር ለመጋፈጥ ነው እስከ እውነታው በቃ እስከ ጥግ ድረስ ታግሰሽ ቁጭ ብለሽ አልፈርድብሽም። እርጉዝ ነሽ ብዙ ነገሮች አሉ። ብዙ ነገሮችን እየሰማች ነው እያየሽ ነው። በየቀኑ የሚወጡ መረጃዎች አሉ ነ ራሱ እንደዛ ደመንባ እያለቀሰች እያየሽ አያየሽ አስጆሮሽ ግን መረጋጋት አለብሽ። አሁን የልጅ እናት ልትሆኝ ነው፣ እሱም የልጅ አባት ሊሆን ነው። ብዙ ነገሮችን አይተሽ እንዳላየ ከሴት ጋር ራሱ ተኝቶ አይተሹ ይቅር ልትዩ ትችያለሽ። የይቅር ታለብካለሽ ማለት ነው። እንደዛ በይው ማለት ሳይሆን ብዙዎቹ የሆነ አንዳንድ ሰዎች አውቃሉ አብረው ባላቸው ከሌላ ወንድ ጋር ተኝ ሚስቶቻቸው ከሌላ ሚስታቸው ከሌላ ሴት ወንድ ጋር ተኝታ አግኝተዋቸው ይቅር የተባባሉ ከዚህ በኋላ አልደግም ብለው ለሕሊናቸው ሕሊናቸው እንዲወቅሳቸው ትተው የሚተወዙ ሰዎች አሉና ሩታ ደግሞ አብርሽ ነጤን አላገኘዋትም ብሎ ምሏል። ይሄ ትልቅ ማስረጃ ነው፣ ትልቅ ንግግር ነው። ይሄ ነው አሁን አንቺ ይዘሻለሽ። በውስጥ ምን እንደሚላክልሽ ማን ምን እንደሚልሽ የሚታወቅ ታሪክ የለም። በእርግጥ ሚዲያ ላይ በወጣው ነገር ነው የምፈርደው የማወራው ማለት ነውና ዱባይ ላይ ቆይተ ይሄንን አምኗል። ከዱባይ ስመለስ አገኝሻለሁ ብሏታል። ያገኛት አያገኛት የሚታወቅ ታሪክ የለም። ግን እሱ ምሎ ስለተናገረ እኔም አምኟለሁ አላገኛትም ብዬ ነው የማስበው። እና ሩታ ደግሞ ሙሉ በሙሉ እንዳገኛትና አሁንም ያልተቋጨ ነገር እንዳለ ነው እየተሰማት የሚገኘው። ይሄ ነገር ደግሞ አስቸጋሪ ነው። አንዳንዴ አእምሯችን ደግሞ ላለማመን ድፍን ካደረግ ነው፣ ምንም ነገር በቃ ቢነገረን አንሰማም፣ አናይም፣ ለመስማትም ፈቃደኛም ፍላጎትም አይኖርም። ያ ከሆነ ደግሞ ምንም አይነት መስማማትም ምንም አይነት መግባባትም የለም። ሩታ አሁን ላለማመን ሳይሆን ለማመን ነው መሞከር ያለብሽ። አብርሽ የሚልሽን ነገር አላምነውም ይሄ እንደዚህ ነው እንደዛ ነው እንደዚህ ነው እንደዛ ነው እያልሽ ውስጥሽን በቃ ጥርጣሬ ውስጥ እየከተትሽ እየከተትሽ ቤሄድሽ በቁጥር በቃ ውሃውን ውሃ ነው ቢልሽ ራሱ አታምኚው። ማመንም አትፈልጊማ። ውስጥሽን አሳምንሸዋል፣ ዘግተሸዋል። ያ መሆን የለበትም። ይሄ ውሃ ውሃ ነው ብሎ ሊያስረዳሽ ፈቃደኛ ሊሆን ይችላል። እንዲህ ብለሽ የምትጠራጠሪ ወይ ደግሞ የሆነ ሁለት የምታስቢ ከሆነ ግን እውነቱን ለመረዳት ፈቃደኛ ከሆንሽ እውነታውን ታውቂያለሽ ብዬ ነው የማስበው እና ጥሎሽ መሄድ የለብሽም። ይሄ ቤት ያንቺ ነው የእሱ ነው። ልጅ አለሽ። ለእሱም ስቃይ ነው መንገድ ላይ ጉዞ ላይ ስትሄድ የሆነ ነገር ቢፈጠር ሌላ ጸጸት እድሜ ልክሽ ስትጸጸትሽበት የምትኖሪው ነገር ነው። የወሰንሽ ያለሽው እና ተረጋጊ። ምንም ነገር ይፈጠር ምንም። ሩታ ለምን ነጽ ቤትሽ አትመጣም? ቤትሽ ለምን ቁጭ ብላ አንድ ላይ ለምን አታገኛቸውም? ተረጋጊ። ከረጋውት ጥቂም ይወጣል ይባላል። ተረጋግተሽ ከቆየሽ ብዙ የምታተርፊያቸው ነገሮች አሉ። በእንደዚህ በንዴት በችኮላ በቃ ጥድፍ ጥድፍ እሱም ሲናደድ ሻንጣ ይዞ መውጣት፣ እሷም ስትናደድ ሻንጣ ይዞ እመውጣለሁ፣ ይሄዳለሁ፣ በቃ እመጣለሁ። ምንም ቤተሰቦችሽ ቢያስፈልጉሽ እኮ በእርግጥ አሁን ላይ ሰላም ወርዷል። ስለ ቤተሰቦችሽ ማውራት የምፈልገው ነገር ሰላም ወርዷል፣ ተታርቀሻል፣ ይቅርታ ብለሻል። እናትሽ መጣ አግኝታሻለች፣ ግን አባትሽ ጋር ባትገናኝም ማለት ነው። ግን ያኔ ተይ ሲሉሽ ይሄ ነገር አይሆንም ይሄ ነገር አይደረግም ታይኛን ስሚ ብዙ ነገሮችን ስለ አብርሽ ተናግረዋል። በእርግጥ ያለፈ ማንነቱ ነው በባለፈ ህይወቱ በባለፈ ታሪኩ ነው ብዙ ነገሮችን ሲሏት የነበሩት አብርሽ ማለት ነው ሲሉት የነበረው እና ሩታ ያንን ጊዜ ያ ሁሉ ነገር ሲነገር ሰምተሽ አይተሽ የፈለገ ነገር ይሁን ፍቅሬን አስቀድማለሁ ብለሽ መጠሽ ነበር። ቤተሰቦችሽን ጥለሽ የወለዱሽን ያሳደጉሽን መከራ ይተው እታች ላይ ብለው ከስላ ጠቁር ያሳደገችሽ እናትሽን ትተሽ አብርሽ ጋር መጠሻል አደል። ያ የሆነበት ምክንያት ምንድን ነው? ለፍቅር ስቲ ፍቅርን ብለሽ ነው የመጣሽው። ዛሬ ላይ ደግሞ ለልጅሽ ስቲ ቢያንስ ለምን ዋጋ ትከፊ? በቃ ሩታዬ ተይ፣ በቃ አብረሽ እውነቱን እንዲያስረዳሽ። መቼም ቢሆን እውነቱን ሳያስረዳሽ እውነቱን ሳይነግርሽ ተይው ማለት አይደለም። ያስረዳሽ፣ እዛ ጋር የተጀማመረውን ነገር ይቋጭ፣ እውነታውን ነገር ያውጣ። ከነጭ ጋር ነገር ላንዴና ለመጨረሻ ጊዜ አራታችሁ ተገናኝታችሁ ሶስታችሁ በደንብ አውሩበት፣ ይቋጭ፣ ምዕራፉ ይዘጋ። ከዛ ውጪ አንቺ ተረጋግተሽ ትዳርሽን ህይወትሽን መኖር አለብሽ። በቃ አንቺ ቤት እወጣለሁ ምናምን። አሁን ቤተሰቦቿ ጋር ብትሄድ ደሞ እርግጠኛውኝ የምነግራቸው ነገር ሩታ ሻንጣዋን ይዛ ቤተሰቦቿ ጋር ልሄድ ብላ ብትሄድ ደስተኛ አይሆኑም። ይኸው ምን አለች በሉኝ። ምን አሏት እናትየዋ፣ እናትየዋ ካንዴ ወይ ሁለቴ ወይ ሶስቴ ለምናት ምናምን ወይ እንደዛ ልትቀበላት ትንሽ ራርታ ልትቀበላት ትችላለች። ሌሎቹ ግን አይመስለኝም። እንደው ቢቀበሏት ራሱ አብሯት እንደው አብሮ አብሬ ልኖር እንኳን ብትኖር ራሱ በሆነ በሆነ ቃላት እየተናገሯት የእውነቴን ነው እምላችሁ፣ ስቃይዋ ነው የሚበዛው። ያኔ እንዲህ ብለሽ ነበር እኮ ያኔ ተይ ብንልሽ እኮ የባሰ በቃ ጸጸት ውስጥ እንድትገባ፣ በእውነት ነው እምላችሁ። ቤታቸው እኮ ልትገባ ሊያስገቧት ይችላሉ፣ ግን የሆነ ቃላት የሚወጣ ቃል አለ እዛ ጋር፣ የምትሰማው ነገር አለ። ልጁ ራሱ ተወልዶ አንተ እንደዚህ ልጅ እንትይዝ ይባላል። የቱንም ያህል ጥሩ ሰው ቢሆኑ ያኔ ጥላቸው ሄዳለች አይደል? ያንን ነገር ማንሳታቸው ደግሞ እንደማይቀር መቶ ፐርሰንት ነግራቸዋለሁ። እና ሩታ አብርሽን ብለሽ መጠሻል፣ ህይወቴ ብለሻል፣ ትዳሬ ብለሻል። ተረጋጊ፣ አብርሽ ሊያስረዳሽ ነው። እስከሚያስረዳሽ ታግሰሽ ተቀመጪ እባክሽን። ህይወትሽን አደጋ ላትጣይ፣ ለትዳርሽ በቃ ዋጋ ክፈይ። ብዙ ዋጋ ከፍለሽ አላቃለሁ። አሁንም ዋጋ ክፈይ። በቃ ህይወት እንዲህ ነው ያደረገች። በቃ የህይወት መንገድ የመራችሽ ይሄ ነው። በቃ ህይወት እንድታሳልፍ እንድትሄጅበት በቃ የተጻፈልሽ ይሄ ነው። በቃ ጣፋን ተሽን ነው እየኖርሽ የምትገኘው። ለምን ትናንተ ችግር አሳልፍ ያለው ዛሬ ለምን ችግር መጣብኝ ማለት አትችም። በቃ ምክንያቱም የተጻፈልሽ ነው አምትኖሪ። አንቺ በጻፍሽው መንገድ በጨራሽ ልትሄጅ አትች። ይህንን ነገር ነው ልናገር ምችለው። ወደ ኤፍሬም ና ወደ አቤላ ስመጣላችሁ አቤ እንትና ኤፍሬም ከዚህ በፊት በጣም በእርግጥ በአንድ በኩል ትክክል ነው ብዬ አስባለሁ። በቃ ሊሄድ ነው ሊሄድ ነው ሊሄድ ነው ስትል በቃ ሄድ እስኪ ትሄድ ትየው ትሄድ ትየው ና ከዛ እስኪ የሚፈጠረው ነገር ያለ አብርሽ መኖር ህይወት ምን አይነት እንደሚሆን ልጅ ዛ ምናምን አይታው ተጸጸታ ትመጣ ያለች አይነት ነው የተረዳሁት። በአንድ በኩል አንድ ሰው አንድ ነገር ሲናገር በሁለት በኩል ነው የምረዳው ማለት ነው የመጀመሪያ ቀን። በሁለተኛው ቀን ደግሞ መጣበታለሁ አለሁ ዙሪያው። ነገ ከነገ ወዲያ አንድ ቃል ከወጣ በደንብ ሄድበታለሁ። ተውት ስለ ኤፍሬም ማለት ነው ና አንደኛው መንገድ እሱ ነው የተረዳውት። እንድትረጋጋ ወይም ደግሞ ማስጨነቅ የለበትም እንድትረጋጋ ነው። ሄዳ እስኪ ሰላም ካገኘች በቃ። አንዳንዴ የሆነ ተራርቃችሁ ደግሞ ያን ሰው ጎዶሎነታችሁ፣ ያ ሰው የሆነ ነገር እንዳጎደለባችሁ የምታውቁት ከእሱ ሰው ስትለዩ ነው አይደል? አብሯችሁ እያለኩ ያ ሰው ምንም ላይመሰላችሁ ይችላል። ያ ሰው ግን ከእናንተ ትንሽ ራቅ እንዳለ የሆነ ነገር ሊካፋችሁ ይችላል። ጉድለታችሁ ሊታያችሁ ላል፣ ያን ትዳሬ ህይወቴ ባሌ ብላ ልትመጣ ትችላለች አይነት ነገር ነው የተረዳውት ኤፍሬም። ሌላኛው ደግሞ ለወንድሙ ተደርቦ ነው በነፄና በአብርሽ ባብርሽ መሀል የተፈጠረውን ነገር እንኳን ትናንተ የተፈጠረውን ነገር ዛሬ እየተፈጠረ ያለውን ነገር ሙሉ በሙሉ እንደሚያቀነ የተረዳውት እና አብርሽን በቃ ገፋፍቶ ገፋፍቶ በቃ እኔ አባወራ ነኝ፣ እኔ ከኔ በላይ እኔ የሚወስነው እኔ ነኝ አድራጊ ፈጣሪ ብሎ በቃ የቤቱን ሙሉ በሙሉ ኃላፊነት እንትኑ ወስዶ፣ በቃ የበላይነት ወስዶ እሱ የፈለ በቃ ወንድሙ ከፍ እንዲልለት ምናምን ነው የፈለገው ሮታን በቃ መጫመጫን ነው የፈለገው ሮታን በቃ ራሷን እንድትበቃ ጸጸተኝ ብላ እንድትቀመጥ ነው እያደረገ የሚገኘውና፣ ይሄ ነገር ደግሞ በጣም የሚያስጠላ ነገር ነው። ሰው ምንም ላይ ላይል ይችላል። ኤፍሬም ግን በባለትዳር መሀል ገብተ ለምን እናትና አባት አይጣሉ እውነታውን እያወቅ ለአንደኛው የምታዳላ ከሆነ ለአንደኛው የምታዳላ ከሆነ እድሜ ዘላለመን ህይወትን በሙሉ ክፉ ነገር ሲከተል ነው የሚኖረው። በእውነት ነገ አንተም ታፈቅራለህ፣ ታገባለህ፣ ትዳር ይኖራል፣ ህይወት ይኖራል። ና ያኔ ደግሞ አንተ ህይወት ውስጥ መጡ ምን ሊፈጠር እንደሚችል ምንም የምታውቀው ታሪክ የለምና እባክህ በሰው ትዳር ውስጥ አትግባ። ከቻልክ ለማስማማት ሞክር፣ ካልሆነ ደግሞ ይሄ የእናንተ ህይወት ነው የእናንተ ጉዳይ ነው እናንተ አውርሳችሁ ጨርሱበት፣ ተነጋገሩበት። እኔ እጄን አውጥቻለሁ ብለን ከነሱ መራቅ ነው ያለብን ሙሉ በሙሉ እና በጣም አቤል ተናዶበታል በቃ አንተ የምታውቀው ነገር አለ እንደዚህ እንደዚህ ብሎ በጣም በቃ ተቆጥቶ ነው እየተናገሩ የነበረው ኤፍሬም ደግሞ ተዋት ትሄድ በቃ ይለምነ ተቆጥተችን ልታስቀምጣት ምናምን ሲል በጣም ነው የተናደድኩበት ከመቼ ጀምሮ ነው ይህንን ባህር ያመጣው ኤፍሬም እንደዚህ አይነት ሰው እኔ ከጋሽዬ ልጆች ይህን አይነት ቃል ይወጣል ብዬ እኔ አላውቅም ምንም አንድም ቀን ለማሰብም ለእኔ እኔንጃ በስማ ከአብርሽ በላይ ለሩታ እንደሚጨነቁላት እንደሚሳሱላት እንደሚወዷት ነበር የማውቀው። ግን ያ ሁሉ ነገር ውሸት ነው ማለት ነው። ብቻ በጣም ያሳፍራል። ኤፍሬም የተናገርከው ንግግር ነገ ይሄንን ቃል ከተናገርክ እግዚአብሔርን አጥብ ያሰጣለሁ። አልሰማም በቃ እኔ ሁሌም ቢሆን ከሴት ጎን ነኝ የምቆመው። መጀመሪያ መጀመሪያ ለእውነት እቆማለሁ፣ አንደኛ በአንደኝነት በሁለተኝነት ደረጃ ደግሞ ለሴት ልጅ አደ በተለይ ደግሞ ነፍሰ ጦር ለሆነች ሴት እጅግ በጣም እራራለሁ፣ እጅግ በጣም አዝናለሁ፣ እጅግ በጣም አስቀድማታለሁ። ነጺም እዛ ጋር ህይወቷ እየተመሰቃቀለ ነው ያለው አብርሽ፣ መዝጋት ያለብን ነገር ዝጋ። መናገር ያለብን ነገር እውነታውን አውጣ ተናገር፣ አለቀ። ይህንን ነው ልንል የምችለው። ሩታ፣ ልሄድ ነው ልሄድ ነው አትበይ። ብትሄጅ ምንም ለውጥ አታገኝም። የባሰ ሲከፋሽ ስትጨነቂ፣ በጣም አስቸጋሪ ሁኔታ ውስጥ ነው የምትሆኙ። የእውነት ነው የምልሽ፣ በቤትሽ ቤት አለሽ፣ የራስሽ ኑሮ እየኖርሽ ነው። ቢከፋሽ ቢጨንቅሽ ብታጭ ብታገኝ ቤትሽ ነው መሆን ያለብሽ። የእውነቴ ነው። ተኮራርፋችሁ ራሱ ቤትሽ ቁጭ ነው ማለት ያለብሽ። ወጥቼ እሄዳለሁ ብቴ ቤተሰቦች እንዴት አይነት አቀባበል እንደሚቀበሉሽ ላንቀለው ሁለት ቀን ሰቀው ደስተኛው ነው ሊቀበሉሽ ይችላሉ። በሁለተኛው፣ በሶስተኛው፣ በአራተኛው፣ በአምስተኛው ቀን አሽሙሩን አትችዩ። መጥፎ ናቸው እያልኩኝ አይደለም፣ ግን እዛ ጋ አስቀይመሻቸው የመጣሻቸው ነገር አለ። ብዙ ነገር ተጎድተዋል፣ ተሰብረዋል፣ ያ አልቅሰዋል፣ አንብተዋል ሚዲያ ላይ ወጣው ራሱ ያ ነገር አስቸጋሪ ነው የሚሆን። የኔ እይታ፣ የኔ ሀሳብ ይህንን ይመስል ነበር። ስለነበረን ቆይታ አመሰግናለሁ። በሌላ ቪዲዮ ደግሞ እንገናኛለን። እስከዛ ሰላም ቆዩ። ላይክ፣ ሼር፣ ሰብስክራይብ አድርጉ። እንዲሁም ሀሳብ አስተያየታችሁንም ኮሜንት ላይ አስቀምጡልኝ። የሁላችንም ኮሜንት የማ ይሆናል።